አሰላሙ ዓለይኩም ውድ የእንማር ትምህርት አካዳሚዎች እንኳን ደህና መጣችሁ ዩዩ እንግዲህ እንደተነገረው አዲስ ነው ዛሬ ክፍል ሁለት ነው እየላችሁ የመጣው ይህ ቪዲዮ በጣም ጠቃሚ ስለሆነ ማንበብና መጻፍ ለሚፈልጉ ሰዎች እናንተ ተከታትላችሁ አንብባቸው ለሌሎች ሰዎች አድርጉላቸው ማለት ነው እነሱም ይጠቀሙበት እናንተ እስከመጨረሻው ድረስ ተከታተሉ ለዚህ አዲስ ሆናችኋል ላይክ ሰብስክራይብ በማድረግ ያው በየቀንም ለቃቸው ቪዲዮዎች ለእናንተ ይደርሳችኋል ማለት ነው። እስከ መጨረሻው ድረስ ተከታተሉ። አብራችሁ አብራቸው ይቆዩ። እዚህ ጋር እንጀምራለን። ሰ፣ ሱ፣ ሲ፣ ሳ፣ ሴ

ቹ ቺ ቻ ቼ ቸ ቾ። እሺ ውድ የእንማር አካዳሚ ተከታታዮቻችን በኦንላይን መማር ተፈልጎ ካላችሁ ካላችሁ በግል ሆነ በጉሩፕ ኢሞ፣ ዋትሳፕ፣ ቴሌግራም መጀመሪያ ጋር ነገር ካስቀምጥኩላችሁ ቁጥር ደውላችሁ ማናገር ቻላችሁ ማለት ነው። የኦንላይን ትምህርት ከልዩ ጊዜ ጋር እንሰጣለን። በቀጣይ እስክንገናኝ ድረስ ሰላም አለይኩም።